እሺ ስግዜ እያወራሁ ነው። ሀጉዬ አንቺ ከቅልቦች ጋርም እንደምትሰሪ ስለማውቅ አንድ ነገር እንድታግዥኝ ነበር። እሺ እየሰማሁሽ ነው ማሬ። እኔ እናት፣ ሙሉ ታሪኩን ልንገርሽ ወይስ የምፈልገው ነገር አጠር አድርጌ ልንገርሽ? ሙሉ ታሪኩን ንገሪኝ። እኔ ሙሉ ታሪክ ካልተነገረኝ አይገባኝም። እሺ የዛሬ ስምንት ዘጠኝ አመት አካባቢ ነበረ፣ ከቀድሞ ባሌ ጋር የተዋወቅነው እና የስምንት አመት ልጅ አለች። እኔ የምኖረው አሁን ዱባይ ነው፣ በዚህ ሰዓት ማለት ነው። እሱ ኢትዮጵያ ነው ያለው። ከተለያየን ወደ አንድ ስድስት አመት ምናምን ሆኖ ነው፣ ስድስት ሰባት አመት ሆኖናል። ልጃችን ተወልዳ በአመት ከምናምን ነው የተለያየ ነው። እየሰማሽ ነው አቡ በደንብ በደንብ እየሰማዎች ነው እናቴ። እሺ። እና ልጅ የምታድገው እሱ ቤተሰቦች ጋር ነው። ያን በሰዓቱ ልጅነትም ስለነበረ አስራዎቹ መጨረሻ ላይ ነበርኩኝ፣ የምወስንበትም እንትን ላይ አልነበርኩኝም። አማራጭም ስላልተሰጠኝ እሱ ቤተሰቦች ጋር ትቻት ነበር ወደ አረብ ሀገር የተሰደድኩት ማለት ነው። ከዛ በየመሀሉ ሁለት ጊዜ ሄጄ ይቻታለሁ፣ የሚያስፈልጋትን ነገር አልፎ አልፎ አደርግላታለሁ ያው አለ መግባባቶች እንዳለ ሆኖ እኔ እና እሱ ከተለያየን በኋላ ልጄ ልደቷ ሲሆን ብትታመም አንዳንድ ነገር አደርግላታለሁ። ከዛ ውጪ ግን መንዝሊ ማድረግላት ነገር የለም። ምክንያቱም ቤተሰቦቹ እሷን የማስተዳደር አቅም ስለነበራቸው እኔ ደግሞ የራሴን ቤተሰቦች ሰፖርት ማድረግ ስለነበረብኝ ለእሱ ያረኩለት ነገር ከዛ ያለፈ ያረኩለት ያረኩላት ነገር ለሚያስፈልጋት ግን ልደት ካለ ከታመመች፣ ወይ ደግሞ ኢትዮጵያ ስገባ የሚያስፈልጋትን ነገር ይዤላት ገብቻለሁ፣ ከአንዴም ሁለቴ። እዚህም ሆኜ የሚያስፈልጋትን ነገር አረግላታለሁ በጠየቀችኝ ጉዞ። አሁን ግን ለመጨረሻ ጊዜ ስናወራ አሁን ሌላ ትዳር ይዣለሁ።

ቤት ማይሄድ እኮ ስለጠንኳ ያቀማያወራ ስለጠንኳ እሚሄድ ነው የሚያውቀው የሚሄድ ነው የሚያወራው። ዓለም ሰላም ይሁን። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። ሁሉም ሰው እዚ ምድር ያለ ፍቅር ይሁን። ክፉ ሰዎች እ ፈቃሪ ልብና ይስጣችው ቀልብ ይስጣችሁ። ወደ ቀልባችሁ ይመልሳችሁ። ክፉ ሰዎች፣ የሰው ጥላቻ ያለባችሁ ሰዎች ፈጣሪ ጥላቻውን ያንሳላችሁ፣ ፍቅር ይስጣችሁ፣ ሕይወት ይስጣችሁ፣ ደስተኛ ያርጋችሁ። ደስተኛ ስትሆኑ ማለት ነው በሰው ደስታ መቅናት መቃጠል ትተዋላችሁ። ፍቅር ይስጣችሁ ፈጣሪ ፍቅር ይስጠለሁላችሁ። ፍቅር ለሰው ዘር በሙሉ ሰላም ለሰው ዘር በሙሉ ጤና ረጅም እድሜ መልካም ነገር ሁሉ ለሰው ዘርፍ በሙሉ። ማንም ሰው ክፉ አይንካው እዚህ ምድር ላይ ማንም አያልቅስ ማንም አይክፋው። ሁሉም የሰው ዘርፍ በሙሉ በሰላም በደስታ በፍቅር በጤና ረጅም እድሜ ይኖር። ረዋንጌ ቢዝነስሽን ይክፈትልሽ የውልሽ ረጁት ማለት ነው። ኳላሽ የተደረደረው ድሪያ እንዳለ ተሽጦ ለቅብያት በነጋታው መታ ባዶ ሆኑ አሳይታኛለች እንዳለ ኳላሽ የተደረደረው ይሸጥ። ሁሉም ነገር ሁሉም ነገር ይሸጥ። ሱቅሽ ባዶ ይቅር ዛያው እቃት አስገቢያለሽ፣ ገበያሽ ይድራ። ክፉ ሰዎችን ያርቅልሽ ፈጣሪ። በመልካም ሰዎች ተከበቢ፣ ሰላም ሁኚ፣ ፍቅር ሁኚ። ጥሩ ባል ይስጥሽ፣ ፈጣሪውን የሚፈራ የሚወድሽ፣ የሚያከብርሽ ደስተኛ አድርጎ እንደ ንግስት አንቀባሮ የሚያኖርሽ ባል ይስጥሽ። ሁላችሁም እህት ወንድሞቼ፣ ትዳር የምትፈልጉ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግላችሁ። ትናንትናም አንዲት እርጉዝ በሰላም ተገላግላ ይኸው ዱአሽ ነው ብላ ፎቶ ልቃልኛለች ዋትሳፕ ላይ። የሁላችሁ ዱአ ጠባይልም። ስንት እርጉዝ በሰላም ገላገልኩ መሰላችሁ በዱአዬ ማለት ነው። እና የወለድንም ፈጣሪ ልጆቻችንን ከክፉ ነገር ጠብቆ ያሳድግልን። ከክፉ ነገር ከአደጋ ከበሽታ ጠብቆ ልጆቻችንን ያሳድግልን። ለእኛም እድሜ ሰጥቶ የልጆቻችንን ቁም ነገር ባይናችን ያሳየን። ሁላችንም የወለድን በሙሉ ስደተኞች ሁሉ አገራችሁ መግባት የሚፈልጉ ፈጣሪ በሰላም አላማችሁን አሳብቶ ለሀገራችሁ ለቤተሰባችሁ ያብቃችሁ። በየአገሩ ስደት ላይ ያላችሁ ፈጣሪ ከስደት ላይ እስር ቤት ያላችሁ ፈጣሪ ከእስር ቤት ጭንቅ አውጥቶ በሰላም ለሀገራችሁ ለቤተሰባችሁ ያብቃችሁ። ማንም ሰው አይግፋ። አረብ ሀገር ላይ ወረቀት የሌላችሁ ሰዎች ፈጣሪ ማለት ነው ይችላል እሱም ይሰራል ፈጣሪ ወረቀታችሁ እንኩ ብሎ መንግስት በነጻ አውሮፓ አሜሪካ ያላችሁ ሁሉ ወረቀት የሌላችሁ ሰው ማያውቀው ችግር ጭንቀት ያለባችሁ ማንም ሰው ሳይሰማ ጠላት ሳይሰማ ችግራችሁ ይፈታ። ወረቀታችሁ እንኩ ተባሉ። ያለምንም ወጪ ያለምንም ድካም ሁሉም ሰው ይውላለን። የሚፈልገው ሁሉ ይሳካለት። የሰው ነገር ያልተመኘ ሁሉ ፈጣሪ ይስጠው። አሜ ጤና ለመንን እድሜ ለመንን ሰላም፣ ፍቅር፣ ደስታ፣ ትዳር፣ ልጅ ሁሉ መልካም ነገር ለመንን። ይሳካ ይሁን አሜን ለሁላችሁ። የታመሙትን ሁሉ ፈጣሪ ይማራቸው። የተጨነቁ ሁሉ ፈጣሪ አለው ይበላቸው። ማንም ሰው የግፋው እዚህ ምድር ላይ ሁሉም ይደሰት። አሜን አሜን። አላችሁ ሁላችሁም? ከአሜን ይቀራል ረ ባልዬ፣ ለአንቺ ስፔሻል ድዋ ነው። ለብቻሽ ሲያረግሹ ኩልሽ አሜን ብለሻል። በጣም አሜን ዳሉኝ እስከ መከርድም አረኩት መልካም ሰዎች በመጀመሪያ ያለቅሳሉ፣ በኋላ ግን በደንብ ይስቃሉ። መልካምነት ይሻላል። ክፉ ቢሆን ምንም አያደርግም። ክፉዎች ደስተኞች አይደሉም። ክፉዎች የሰውን ሰላም ለማደፍረስ የሚሮጡ ሰዎች ደስተኛ አይደሉም። ገባሽ? ስለዚህ ምንም ክፉ ቢበዛብሽ አንቺ ክፉ እንዳትሆኝ፣ አንቺ ብቻ ክፉ አትሆኝ። ዋናው ለበይ ፈጣሪ ስራውን ይሰራል። አዲስ ፈጣሪ አለ፣ አይተኛም፣ አያንቀላፋም፣ ያያል። ማን ጥሩ እንደሆነ ማን መጥፎ እንደሆነ በደንብ ያያል። ፈጣሪ አውቆ ነው እድል እየሰጠ ነው፣ ለመጥፎ ሰዎች እድል ቢቀየሩ፣ ቢለወጡ፣ ቢተዉ ብሎ እድል እየሰጠ ነው ፈጣሪ፣ እንጂ እሱ ሳያይ ቀርቶ አይደለም። ያያል፣ ግን እንደኛ እንደሰው እንደህኛ አይደለም፣ አይቸኩልም ይታገስና

መከታ ምንድነው? በእንግሊዘኛ ጋይስ ሄልፕ ሚ ጋይስ። መከታ መከታ። ጎረምሳዬ፣ ልጄ፣ ሁሉ ነገር በእንግሊዝኛ ዩአር ማይ ኤቭሪቲንግ፣ ዩአር ማይ ፊቸር። ሴት እስክታገኝ ያንተ ኤቭሪቲንግ ነኝ። ንኪ ዩ ሶማች። ግን ሌላ ሴት ደግሞ ስታድግ ተወስድሃለች፣ የእሷ ኤቭሪቲንግ ትሆላለ። እስከዛ ነው እስከዛ ነህ የኔ ኤቭሪቲንግ የምትሆነው ስታደግ፣ ሴት መታ ትወስድብኛለች አንተን። ግን ትውሰድግ ችግር የለም አንተን ብቻ ደስተኛ ታርገህ እኔ ምንም ችግር የለብኝም። አይ ላቭ ዩ ሶ ማች አይም ሶ ፕራውድ ኦፍ ዩ ወልካም። እኮራበታለሁ በጣም ልጄ። አይም ሶ ፕራውድ ኦፍ ዩ አይ ላቭ ዩ ሳይ ሀይ ቱ ሀር። ሀይ ሀይ ማስረሻ ቴንኪዩ። ዩ ከን ሀብ ዩር ላፕቶፕ ኦኬ ሚስት መታ ዩ አር ማይ ኤቭሪቲንግ አለኝ። ልጅ ያያችሁ። ከዚህ በላይ የሚያስደስት ነገር ምን አለበት። የምር ግን ለሰው ልጅ ከዚህ በላይ በልጆቻችሁ ከመመስገን፣ ከመወደድ፣ ከመደነቅ በላይ የሚያስደስት ነገር የለም። ዓለም ቢገለበት አይገርማችሁም፣ ልጆቻችሁ በእናንተ ደስተኛ ከሆኑ። ጸጉሩን አሳጥሪለት፣ ፊቱን አሳነሰው። ቁጥርጥር ይሰራል እኮ ትምህርት ቤት እንደዚህ አይቻልም ትምህርት ቤት ሲሄድ ቁጥጥር ተሰርቶ ነው የሚሄደው አሁን እረፍት ነው ሁለት ቀን ነው ምንድን ነው ዓርብ ነው ዓርብና ቅዳሜ ትምህርት ስለሌለው በሳምንት ዓርብና ቅዳሜ ተፈተው የሚታጠምበት ቀን ነው ከዛ ቁጥጥር ነገ ቅዳሜ ቁጥጥር ሳምንቱ ሙሉ በቁጥርጥር ነው የሚሄደው እንደዚህ ትምህርት ቤት አይቻልም መታ ነገ አንዷ ሳይ አሁን ይኸው ታደርግልሻለው ቀጥይ ይኸው ያቀም ሽው አንቺና ባለቤትሽ ከተጋባችሁ የዛሬ ስምንት ዓመት ተዋወቃችሁ ተጋባችሁ አንዲት ሴት ልጅ ወለዳችሁ ከዛ በአመቱ ተለያያችሁ አሁን ልጅሽ ስምንት አመቷ ነው ሰባት አመቷ ነው እና አንቺ ያለሹ በዱባይ ነው እና በየበዓላትና ፕሮግራም ሲኖር ለልደቷ ለበዓላት ብር ትልኪላታለሽ ከዛ ውጭ ሙሉ ወጭዋን ችለው እያሳደጉ ያሉት የሱ ቤተሰቦች ናቸው እና አሁን ላይ ምን ተፈጠረ እሱ ጋር ነው ያቆምነው ዳዊ፣ ድምጼ ይሰማል? አው ማሬ፣ ይሰማል። ማሬ ያው አሁን ላይ የተፈጠረው ያው በየምክንያቱ ስደውል እሷን ሳናግራት ከአባቷ ጋር እናወራለን ማለት ይኖርማል ወሬ የእሷን ደህንነት ቤተሰብ ሰላም ነው ወይ ምናምን አይነት ነገር እናወራለን። እኔ ያገባሁት ከሁለት አመት ከግማሽ ምናምን ከስድስት ወር በፊት ነው፣ ግን አልነገርኩትም። ምክንያቱም አውቅ ነበር ይሄ ቀን እንደሚመጣ። እኔ ያገባው ምናምን ምናምን ብለው ልጄን አያሳየኝም የሚል ስጋት ስለነበረብኝ ሶሻል ሚዲያም ላይ አላወጣሁትም፣ ማግባቴን፣ ለሱም አልነገርኩትም። ይሄ እንዳይመጣ ስለፈራው ማለት ነው። አሁን ቅርብ ጊዜ አልፎ አልፎ ነው ማናገራት ሲጀምር፣ እንደነሱ ፍቃድ ሲፈልጉ፣ እነሱ ደስ ካላቸው ብቻ ከዛ እንደዛ ሆኖ አላማረርኩኝም። በስድስትም በሶስትም ወር በች አልኩት። አቅም እየደወልኩ አገኛታለሁ። ለእሱ እናገናኛታለን ነው የሚሉት። እሱም ሲፈልገው ነው የሚያገናኝ። ከቅርብ ጊዜ ሲያወራኝ እንደዚህ እንደዚህ ጥሩ ሁኔታ ላይ አይደለውም እንድታግዥኝ ይፈልጋለሁ ነገሮችን ማስተካከል ይፈልጋለሁ ሲለኝ፣ ያው ያለሁበት ሁኔታ እሱን እንድረዳ የለኝም። አቅም ቢኖረኝም ባለትዳር ሆኜ ኤክሴን መርዳት አልችልም። ስለዚህ እኔ እንደዚህ እንደዚህ አሁን አግብቻለሁ በዛ ላይ የልጅ እናት ነኝ የሰባት ወር ልጅ አለኝ አልሐምዱሊላ ፈጣሪ ሊክሰኝ እሱን ሰጥቶኛል ማለት ልጅ ልጅ ነው አሁን ልጅሽን ስታወሪ እኔ እንባይ እየመጣ ነበረ ማለት ሌላም ብትወጪ በጣም ይቅርታ አንቺ ፊት ማውራት አልነበረብኝም አላወቅኩም ሲትዌሽን እሽን ያለሽበትን ሁኔታ ስላላወቅኩ ነው እንጂ አንቺ ፊት ልጄን አምጥቼ መሳ ማውራት አልነበረብኝም አላቅም ነበር ይቅርታ ያው አንቺ ሁለት ልጅ ስላለሽ አሁን አበላልጫቸው ብልሽ አታበላልጫቸው ፈጣሪ ሐዘኔን አይቶ መከፋቴን አይቶ እኔ ሌላ ልጅ ሰጠኝ ካሰኝ እነሱ በጣም ሲገፉኝ፣ ልጄን ሲከለክሉኝ፣ ማውራት ስከለከል ስገፋ አይቶ ቆንጆዬ ልጅ ሰጠኝ፣ አልሐምዱሊላህ። ግን ማለት አይተካካም ልጅ፣ በቃ እሷ የራሷ ቦታ አለ። አላ ልጅ ልጅ ልታካት አልችልም፣ ግን መጽናኛ ሰጠኝ። በጣም ሐዘኔ ስለገባው እንድጽናናበት ሌላ ልጅ ሰጠኝ፣ አልሐምዱሊላህ። እኔ ልጅ እናት ነኝ፣ ሰባት ወሩ ነው። ልጅ ጤነኛ ቆንጆ ልጅ አለ። ግን የኔ ፍላጎት አሁንም ልጅ ማግኘት ነው። እነሱ ደግሞ ቅርብ ጊዜ ስናወራ ቤተሰቤን አስቀይመሻል፣ ቤተሰቤን ተሳድበሻል፣ ስለዚህ ከዚህ በኋላ ልጅሽን ባይነሻ አታያትም፣ በህልምሽ ራሱ ብትመጣል አላደርግም። በዛ ላይ ኢትዮጵያ ስትገቢ እኔ እንደዚህ ያደረግሻለሁ፣ እንደዛ ህይወትሽን አመሰቃቀሏለ። እሱ የረበሸው የኔ ሌላ ማግባት ነው። ያ ደግሞ እኔ ፍላጎቴ ነው። እኔና ይሄ ሰው ከተለየን ከስድስት ዓመት በላይ ነው። እኔ የሚሆነኝን ሳገኝ ህይወቴ ይንቀጠል ያኔ እሱ ጋር ምንም አይነት ስሜት አለ ምናምን ብዬ የምጠነቀቅበት ሁኔታ አለ። ማሀቡ ከስድስት ሰባት አመት በላይ የተለያየ ሰውስሁን አላገባሁን አላገባም ቀድመሽ በማግባትሽ ኢትዮጵያ ሄዳለሁ ለመምጣት ከስራ ጋር ስላልተመቸኝ ያው ከብያለ ስለሆነ

እኔን አስገብቼ ለመምጣት ፕላን ነበረኝ እና በቃ፣ ሁሌ ነው የልጅ ጉዳይ ሲወራ ጥያቄ ነው የሚሆንብኝ። በቃ እኔ መቼ ነው አሁን ሊሄድ እንኳን ሳስብ አካባቢ ያሉ ሰዎች ሰኔ አትሂጂ፣ በቃ አትያት፣ ፈጣሪ ከሶሻል በቃ ታገሺ፣ ስታድግ ትመጣለች ምናምን ነው የሚሉኝ። ግን ደግሞ እናት ስትሆኚ እንደዛ አይደለም የምታስቢው። አስራ ስምንት አመት እስከሚሞላት እኔ የስምንት አመት ልጅ ነች አሁን ኦልሞስት አስር አመት ምን እንደሚፈጠር እራሱ አላውቅም። ይህን ያህል ጊዜ የሆነ ቀን ትመጣለች፣ አድጋ ይገባታል ምናምን ብዬ ራሴን አሳምርና አንዳንዴ ቆይ ማድረግ የምችለው ነገር ካለ ለምን አልሞክርም? አንዳንዴ እንደዚህ የልጅ ልጅ ጉዳይ ምናምን መታ አንቺ ጋር ሲገቡ ቅን ልቦች በህግ ዙሪያ ደግሞ ሲያግዛቸው ስለሞ ከህግ አንፃርስ እንዴት ይታያል? ያኔ ኦኬ ልጅነት ስለነበረብኝ ሳቀቡ ኦኬ ከዛ አረብ ሀገር ስደት ላይ ስለነበርኩ ደግሞ ይሄ ይመጣል ብዬ ስላላሰኩ ስምንት አመት ሞላት ልጅቷ። ግን አትሊስት እንደ እናት ልጄን ማየት እንኳን አልችልም ወይ ማለት ሕግ ውስጥ ምንድን ነው የሚለው እሱ? ኢትዮጵያ ስትገቢ እንዲያረግሻለሁ እንደዛ ያረግሻለሁ ይለኛል። ልጄን እንኳን ለማየት ሁለት ጊዜ ከአረብ ሀገር ስገባ እነሱ እየተከተሉኝ ነው ማገኘ ፎቶ ላስነሳት እንኳን እሱ ተከትሎኝ እየሄደ የሆነ ቦታ ላስማናት ልጅ ውስጥ ከኔ ጋር ልትጠጣ አንድ ኪሎ ሜትር ከነሱ አርቄ እጃት እንዴት አይፈቀድልኝ? የሆነ እንጂ እናቷ አይደለም የምመስለው፣ እንጀራ እናቷ ነው የምመስለው የሆነ ጠላት አድርገው ነው የሚያስቡ በወለድኳት ልጅ እንደዚህ መሰቃየት አለብኝ ወይ እኔ እና እሱ ሶሻል ሚዲያ አይጠቀምም ቲክቶክ ምናምን አይጠቀምም በእርግጠኝነት ከቤተሰቦቹ አንዳቸው አካል ያዩታል ግን እኔ ቢያንስ ቅልቦች አናግረሽልኝ ፐርሰናሊ እሱ ጋር ደውሎ ልጄን ማግኘት የምችልበት ሁኔታ ካለን፣ የማይፈልጉ ከሆነ ደግሞ ከህግ አግባብ እንዴት ነው ልጄን ማግኘት የምችለው? ልውሰዳት አልልም። ወረድ ያድጋለች ከነሱ ጋር እነሱ ለምዳለች የእነሱን ቤተሰብ ነገር ይዛ አድጋለች። በቃ ለሶሻል ሚዲያ ማይመች የሚቀፋፍፉ ነገሮችን ነው እንድትናገረኝ የሚያደርጓታ በስልክ ሳብራት አደለም። ለእናት ለሌላ ሰው የማይባል ነገር አላደል እኔ በቃ እርግፍ አድርጌ እንድታውላቸው፣ እንዲህ በይ፣ እንደዛ በይ ተባለች። ከስምንት አመት ልጅ የማይጠበቅ ነገር ማለት ነው። እኔ እንደዚህ እንደዚህ ብዬ አሁን እነሱንም ክብራቸውን መንካት አልፈልግም። እኔ ብቸኛው የምፈልገው ነገር ልጄ ስለሆነች ስላሳደጉልኝ አመሰግናቸዋለሁ። ኢቨን የሆነ ፋሚሊያቸውን እንዳሳደጉ ሳይ እንደተባበሩኝ አይነት ነገር ነው የሚያወሩልኝ። እኔ ልጅን ጠልቼ አልሰጠዋቸው። ለቤተሰቦች ሰጥቼ ሊሄድ ስል አይ ከኔ ጋር ነው የምትሆነው ብሎ የወሰደው ያኔ እሱ ነው። እኔ ቤተሰቦቼ ከማንም አረብ ሀገር የምትኖር ሴት ልጇን አንቀባራ ነው የምታሳድገው። ለልጅ አላነስኩምን ግን አይ እኔ ጋር እንድትሆን ነው ምፈልገው ምናምን ሲል ሰተውት በፈቃዴ አሁን ግን ላይክ እነሱ ተባብረውኝ ውለታ እንደዋሉልኝ ነገር አለ አደለም ከመሬት አንስተው እንዳሳደጉልኝ አይነት ነገር ነው ሁሌም የሚነገረኝ እና እኔ ምንም እንደማልጠቅሟቸው ምንም እንዳላረጉ እኔ እነሱ ምንም የማድረግ ግዴታ የለብኝም ማድረግ ያለብኝ ለልጄ ነው ለልጄ ደግሞ በየምክንያቱ ሲያስፈልጋት ጠይቀውኝ የከለከልኩት ነገር የለም አና ከአንቺ ልትረጅኝ የምችው ነገር ካለ ከቅልቦች ጋር የሚሆን ሌላ የጋ ካላት ብታቂ ካለ ወይ እሱንም ማናግረሽ የሚመለስ ነገር ካለ ብእ አሁን ለምሳሌ አንቺ እንደማንኛውምናትመታለሽ፣ አደለም በበዓላትእና በልደቶቿ ምናምን የተለያየ ነገር እየላክሽ ብር በጠየቁችት እየላክሽ ቀርቶ አምስት ባት ልኪኝ። አምስት ባትለኪም እንደ እናት መብት አለሽ ልጅሽን የማየት ኢትዮጵያ ስትሄጂ ቫሽን ልጅሽን ብቻሽን የማግኘት እንደ እናት መብታለሽ ይህን መብትሽን ሊነፍጉሽ አይችሉም እምቢ እንነግፍሽ ደግሞ ህግ አለ ማንም ማንም ላይ ጉልበተኛ መሆን አይችልም ማንም መብት ከሌለሽ ህጉ ያስቀመጠው መብት የለሽም ከተባልሽ መብት የለሽም ግን አንቺ የእናትነት መብታለሽ ያንን የእናትነት መብትሽን ደግሞ ማንም ሰው እኛ ከአንቺ ስለምንበልጥ አንቺ ድሃ ስለሆንሽ አንቺ እንዲህ ስለሆንሽ ወይ አንቺ እንትን ስለሆንሽ አንቺ እንደዛ ስለሆንሽ ብሎ ማንም የማንንም መብት የመግፈፍ መብት የለው። ስለዚህ መጀመሪያ በጸባይ ትጠይቂያለሽ። ቅልቦች ይደውለታል፣ እጠራዋለሁ። አሁን ምን ማድረግ እንዳለብሽ ይነግረናል። ከዛ እንቢ ካሉ በህግ ትሄጃለሽ። ግን ያ አንቺ ኢትዮጵያ መግባት ይጠበቅብሻል። አንቺ ደግሞ ህጋዊ ነሽ አይደል? ኢትዮጵያ ለመግባት ሰሞኑን ሄዳለሁ፣ ከአስር ከአስራ አምስት ቀን በኋላ። ስለዚህ ፈቃደኛ ካልሆኑ በህግ ሄደሽ ትጠይቂያለሽ የእናትነት መብትሽን። ሴቶችና ህፃናት ትሄጃለሽ፣ ህግ ጋር ቀርቢያለሽ፣ የእናትነት መብትሽን ታስከብሪያለሽ። ልጅሽን የማየት መብታለሽ ሉሰድ አላልሽም፣ ልይን ያልሽ ልጅም በነፃነት ላገኛት ነው ያልሽም፣ ትክክለኛ መብትሽን የጠየቅሽው፣ ትርፍ ነገር አልጠየቅሽም። ኤክስትራ ነገር አልጠየቅሽም። አንቺ ሴት ልጅ በማግባቷ ለማሸማቀቅ ወንድ ልጅ የጣለውን ሲያነሱበት አይወድም። ገባሽ? ስለዚህ እሱ ጥሎሽ ነበር፣ ሌላ ሲያነሳሽ አመመው። ይህ ኖርማል ነው። ምንም ጥፋተኝነት አይሰማሻ፣ ኖርማል ነው። የጣሉትን ሲያነሱባቸው አይወዱም። እኔ በጸባይ እኮ ሲጀምር ደውዬ ለማውራት ሞክር ያለው እሱን ግን ጭራሽ እያስፈራራኝ ነበር። ቤተሰቦች ያጠገብ ብደርሽ ልጅ ያጠገብ ብደርሽ እንዲያረግሻለሁ እንደዛ አረግሻለሁ እያለኝ ስለነበር ዙሪያ ያሉ ሰዎችም እንደዚህ አይነት ሪስክ ካጡ ሰሳን ልጅ ይዘሻል፣ በዚህ ሰዓት ከሱ ጋር አትጋፈጪ፣ ከማድረግ የምት ነገር ካለ ከህግ አንጻር ጠይቂ። ምክንያቱም አይፈልጉም እኔ ማሳየት ቢያገናኙኝም፣ ደግሞ የማይሆን የማይሆን ልብ የሚሰብር ቃላትን እንድትናገረኝ እንተዋት ነው የምታወራኝ ልጄ ሳትሆን ሌላ ጠላት የሚያወራኝ ነው የሚመስለኝ። እኔ ማስመልኩ ለልጆቹ ነው። እንዲያደርጉ ታስታውሳላችሁ። አንዱ ልጇን ልጇን እንድትሰድባት እናቷን አጸያፊ ስድብ እንድትሰድባት እያደረገ ትዝ ይላችኋል። በቅልቦች ያስነገር ነው እና ልጇን እንድታገኝ ያደረገው ትዝ ይላችኋል። በህግ እንደሚጠየቅ ሲነገር ነው ፈቃደኛ የሆነው ልጁን ለማሳየት እኔም ማዝነው ለልጆቹ ነው። በእውነት የልጆቹ አይምሮ ላይ የሚፈጥረው ተጽዕኖ አለ። ታብታባርጉ ቤተሰብ ጊፍት ጋላሪ ሙሉልኝ። ፋሚሊ ልብና ኪስ ብቻ ነው የቀረው። አንድ ሰው አምስት ኪስ ይስጠኝ። አንድ ሰው ደግሞ ስንት ልብ ነው የሚያስፈልገው ጊፍት ጋላሪ ለመሙላት? ፋሚሊ ልብ ሶስት ተሰጥቷል። ግን የሰጠው ሰው ራሱ ማን ነው ስሙ የተለያየ ሰው ነው የሰጠው። አስቱ ቤስት ፋሚሊ ካለሽ ሶስት ልብ ሙዩ አንቺ ነሽ ከሁሉም የበለጠ የሰጠሽው። ስለዚህ አንቺ ሶስት ከሰጠሽ ይሞላል ሶስት ልብ፣ ካለበለዚያ ደግሞ ሌላ አዲስ ሰው ከሆነ ደግሞ ስድስት ልብ ፒንኮን፣ ፒንኮን ስድስት ልብና ኪስ፣ አምስት ኪስ ስጡና ጊፍት ጋር ናሪ ይሞሉልን። አንዴ ቅልቦችን አውርቼው መጣሁ። አውሩ እስከዚያ ዝም አትበሉ። የሀረባ የምታወሪው ነገር ካለ ማውራት ትችላለች። ለማሬ እስኪመጣ ጠብቃል።